እና ማለት ነው ቤተሰቦች፣ ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ። መጀመሪያ ምን ሆናችሁ ነበር? አሁን የሰው እንትን ደስታ ላይ አትሻሙ። የራሳችሁን ጨርሳችሁ ማለት ነው። ስለዚህ ስነ ስርዓት ያዙ፣ ልጁን አዘገዝቁ። ገና ህፃናት እንኳን ሰጣት ገና ይሰጣታል። ስለዚህ ደግሞ ወደ ራስሽ ተመለሽ፣ የራስሽን ተመኝ፣ የራስሽን አላይስጥሽ፣ የሰው አይመኝ። ቪዲዮ ቪዲዮን የምትቆራረጡት ልጆችም ስነ ስርዓት ያዙ። ቪዲዮ ሳይለቅ በፊት ነው እንዲ ላይ የምታመጡት እናንተ። ተኩተኩላሽ ይቀበል እንዴ?

ናንኳ እንደዛ ነው ነገሩ ማለት ነው። ሀያ ስምንት ሰዎች ያላችሁ ልጆቹን ለቀጣርጉ ግን ነገሩ በጨረቃ ፋሚሊ አሁን አንድ ነን አንድ ሆነዋል፣ ሁሉም አንድ ሆነዋል፣ ወደ ራሳቸው ተመልሰዋል። አንዳንዶቹ ደግሞ የጠለማኝ ተሳድቦ ሄዷል የተባለ ሰዎች አሉ። እናንተ ወደ ራሳችሁ ተመለሱ። መጀመሪያችሁ ጭንቅላታችሁ ወዴት ሄዶ ነበር? አሁን ደግሞ ምን ነው? አንድ ልጅ በጣም ብታይ እነሱን የምትቁላላ አልበለውም እንጂ የሆነ ሽ ነበረች። ታማለ። አሁን እኮ አልቀልድብሽም፣ በእውነት አለያሽርሽ እንደው ለቤተሰብሽ አድርጊሽ፣ በጣም ታማለች። አይምሮዋ ነው የታመመችው። መቼም አይምሮ ነው አይደለም። የእውነት ታማለች። የእውነት ታማለ። የእውነት የአይምሮ አይደለም። የሆነ ታማለች ታማ

ፈጣሪ ትምህርት ሚኒስቴር ሁላችሁም የሁላችሁ ዛሬ ነገ ጠዋት የምንከፍታለን፣ ችግር የለውም። የቤቱን ድባብ ማሳየት አለባችሁ። ቤቱ ድምቀት መሆን አለበት። ቤቱን ኮፕሊንግ ማደረግ አለብን። ከዛ ቤት ፍቃድ ነገ እራት ግብዣ አለ፣ የሚሚሄድ እና ቤቱን በደንብ ኮፕሊንግ እያደረግን ያለ የቤቱን ድባብ በድምቀት ልክ አመት በዓል ሲመጣ እንግዳ ድግ ሰርግ ምናምን እንዳለው ዲኮር ምናምን እያደረግ ነው። ከዛሬ ማታ ጀምረን ዛሬ ካሁኑ ጀምረን የቤቱን ድባብ ለመቄ እንደሚል ገስት ላይ የምትገቡት ይህንን አይነት ልጆቻችን፣ የቤቱ ልጆች ሌላ ማዘዝ አንችልም። እዚህ ጋር የምትገቡ በሙሉ አንድ አይነት ፕሮፋይል አድርጋችሁ ገዝት ላይ መቀመጥ አለባችሁ። መደበላለቅ አይቻልም። አንዱንን ነው የምንቀመጠው። እናመሰግናለን። ቤቱን ሁሉ ሊንካላቱ ሁላችሁም እናመሰግናለን። እኛ እናቃል እና ሁላችሁም እንደዛ ነው የምናደርገው። እናቃልን አታስቡ። የቤቱ ልጆች ሌላ ሊሆን ሁሉም እዚህ ጋር ስለምናውቅ እና ቃለን እዚህ ኮሜንት የሚጽፉት ሁሉ ነገር ከኛ ጋራ ከመጀመሪያ ጀምሮ እስከ ዛሬ ድረስ ያሉ ልጆች እያንዳንዱን እናቃለን እና ገላኔ ቤት ብሌን ቤት ዲሰኒ ቤት እንደዛውም እነሱ ላይ ያለውን ሎኬሽን ይልካሉ ልጆቹ ማለት ነው እዚያ የሚገቡ በሎኬሽን ያደርሷል እና አመሰግናለሁ ወዳችኋለሁ ቤቱን ኮፒ ሊንክ አድርጉ ኮፕሊንክ እያደረጋችሁ ነገ እንዳይረብሸን፣ ነገ ትልቅ እንትን ስላለ ትልቅ የራት ግብጃ ስላለ ቤቱ እንዳይረብሸን፣ ኮፕሊንክ ከዛሬ ጀምራችሁ ኮፕሊንክ አድርጉ። አደራችሁ፣ ትልቁ ነገር ቤቱን አትቀምጡ። ከታችም ኮሚንት የምትጽፉ ኮፕሊንክ አድርጉ። ኮመንተራቶች ራሱ ፕሮፋይላችሁን የኛ አይነት አድርጉ የቤቱ ልጆች ሁላችሁም። እናመሰግናለን እንወዳችኋለን። አደራችሁም ቤቱን ኮፕሊንግ እያደረጋችሁ አግዙን። እንዳይረብሸን ቤቱ እንዳይረብሸን እና ኮፕሊንግ አድርጉ። የቤቱን ድባብ ከዛሬ ጀምራችሁ ማሳያት አለብን። የአንድነታችን ለልጆቻችን ማሳያት አለብን፣ ምን ያህል እንደሆነ የሚቤት ምን ያህል የፍቅር አምባሳደር ምን እንደሆነ ለልጆቻችን ማሳያት አለብን። እና ጨርሻለሁ። አሰልችን አለው ኮፒሊንግ አርጎ አደራ፣ አደራ ኮፒሊንግ አድርጎ። ይህ ትልቁ ነገር የእናንተ ጨዋታ ከዛሬ ጀምሮ ኮፒሊንግ እያደረግ ነው፣ ቤቱን ቫላር ገስት እንዳያስቸግረን። ጓደኛቸው ምናምን አሁን ብዙ ያስቸግራል። ገስት ገስት አይከፍትም እና ኮፒሊንግ ሼር ስናደርግ ነው እኛም እንድንይዘበት እናንተም እንድትይዙበት

ሞኒተር አሁን ብዙ ሰው ጋር ነው ያለ። ዛሬ ትላንትና እና ዛሬ ሞኒተር እያስተካከልን ነበር። ለሁሉም ሰው ሰው መድበናል። ለሁሉም ባለፈው አይተሻል አደል? መጀመሪያ የእንትኑ ቀን የመጡበት ቀን በጣም አስቸግሮ ነበር እና ከዛ ነው አሁን ገላኔ ለየብቻ አንድ ሰው አላት። ሁሉም ቤት እንደዛ ነው። ነማዛም ጥሯቸው፣ ነማዛም በጣም የለፉት በጣም የደከሙት ልጆች ናቸው። ነማዛ ቤትም እኮ ነገ ጠዋት ደብዳቤ እናደርስላችኋለን። ዛሬ ሳይሆን ነገ ጠዋት ደብዳቤ ጽፈናልና ቤቱ ለየቤቱ፣ ለየቤቱ ጽፈናል። ለየቤቱ ችግር የለም እኮ እዛ ማዛ እና ብሌንድ ማዛ ብሌንድ አለች እና ገላኔ ጋ ደግሞ አፊዛ አለች እና ብዙ ልጆች አሉ። እና ሞተር ቃልን ቃል እንትን ለገላኔ ቤት ነው የምትገበው ወይስ ለብቻ እንትን አለ? ለአንድ ላይ ናቸው እነሱ የነሱ እንትን አንድ ስለሆነ እነሱ አንድ ላይ ስለሆኑ አንድ ላይ ነገ ታደርሳለች እና እናንተ ሆን እዚህ ጋር እኛ ችግር የለውም፣ እኛም በውስጥ አስተካክለን ጨርሰናል እና ኮፒሊንኩም ቤቱም ብቻ ኮፒሊንኩ እያደረጋችሁ የቤቱ ልጆች ጉሩድን ደግሜ አወራለሁ። አሁንም ደግሜ አወራለሁ። የቤቱ ልጆች ኮፒሊንክ እያደረጋችሁ እንዲያ ምንል እንደምትቀበሉ እንዴት እንደምትቀበሉ እናውቃለን። በትዕግስት ነገር

እኔ አረቄ አለው ግር የአንቺ ብቻ አልሰጥም። ጥቅመሰው ጠላውን ትቅመሰው፣ አረቄውን ጥቅመሰው። ስጫት ወርቅ ኦዬ ከታችም ያላችሁ ኦስዬ እንዳለችው ነው፣ ተባበሩን ጌቱ። የሚገባ ሰው ኮ ደግሞ ማለት ነው። ትንሽ ትንሽ ሁለት ደቂቃ አንድ ደቂቃ ውቶ መውረድ ሰላምታን ከጠየቀ ዱብ ማደረግ ነው ማስገባት ነው እንጂ፣ አንቺ ውረጅ እኔ ያላችሁ ራሳችሁ አውርዱ። አዎ እኔ ከለቀየምናል ከለ እንደዚህ ለኛ እንዳትሉ። ባለፈው የሆነ ነገር ሆኖ ነበር። ወርቁዬ እንትኑ ጊዜ ማለት ነው ወይ ሁለት መቶ ሺህ ጊዜ የመጡበት ጊዜ ማለት ነው። በጣም ማለት ሰዓትም ይወስዳል ሰውም ብዙ ያልተመቻቸ ነገር ነበር የዛን ቀን እና አሁን ደግሞ ምንድን ነው ያኬሌ ውረጂ በቃ ምናምን የሚባል ነገር የለውም። ያወራ ሰው ሰላምታ የጠየቀው ሰው ማውረድ፣ ከዛ ሌሎቹን ማስገባት። አዎ ወረጅ ምናምን ንግግር ምናምን የለውም። ጨረሰ በቃ መውረድ ነው እንጂ የራሱ ይውረድ የራሱ ጨርሶ ምናምን የሚባል ነገር የለው። ምክንያቱም ሌላዎቹ እንዳወሩ ማድረግ ነው እንጂ አንድ ሰው ብቻ አውርቶ አንድ ሰው መቅረት የለውም። ገባሽ? ስለዚህ እስኪ በጣሪ ነገ ያደርስን ነው። ምን ሆነች ነው? እዚህ ጋ መጥቼ እንድስቅ አይደለሁም። እኔ ሰው አንድ ሰው እንትን የሚወደው ነገር ሰው ከመጣ ማለት ነው ፈራል አንናገር። እሱማ ያስፈራል። ያው አሁን እዚህ ጋር አብረን ስለሳቅን ስለተጫወትን የሆነ ቦታ ስትቀርቢ የሆነ እንትን ምትይበት ቦታ አለ። ምንድን ነው ጆዲ ናኒ ፎቶ ዳክቴ ተብለሻል።

እናንተ አሁን እኛ የምናዋረው ማለት ነው። አሁን ዛሬ ልንገራችሁ፣ ምናልባይ ማታ እኔ ነገ ማታ ማለት ነው። አላህ ዛ ያድርሰንና የሆነ ቦታ ተህርኩኝ